ፍረ በጭራሽ አንቺ ማትገኝም። እኔ ማት ማ እኔ የአንቺ ምግብ ካልኩኝ ባለሙያ ሴቶችን እንደሰደብኳቸው ወይ ታስተምርኛለሻ? አንቺ ዞር በይልኝ። እንዳታሳስች ነው በሙሉ በዛ ላይ ይሄ ጥፊ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሆኑ። ነባሪዎች ደግሞ ላይክ፣ ሼር አይረሳ። ዛሬ እንግዲህ የሕይወት መንገድ በክፍል 37 መተናል ማለት ነው በባለፈው ክፍል መጨረሻ አካባቢ ላይ እንዳስተዋል ነው እና እንደተመለከት ነው እንግዲህ ሕይወት የእገታ እገታ እንግዲህ ሙከራ ተደርጎባት ነበረ ማለት ነው። ነገር ግን እንግዲህ በአካባቢዋ ሂሩት ሳሚ፣ እንዲሁም ዳዊት ስለነበሩ እንግዲህ እገታው አልተሳካላቸውም ማለት ነው። እናም እንግዲህ ከእገታው እንግዲህ አምልጣ ህይወት ቤት ውስጥ እንግዲህ ተሰብስበው ህይወት ለረጅም ሰዓት ተኝታ ነበረ። ሄሩት ላይ ሄሩትን ተንተርሳ ማለት ነው። ሳሚም ሆነ ዳዊት እንግዲህ ዳዊት በጠለ እጅግ በጣም አሳስቦታል። እንግዲህ ያው የልቡ ትርታም ነች፣ ያፈቅራታል፣ ይወዳታልም እና በእንደዛ እንዳለ እንግዲህ ረጅም ሰዓት ስትተኛም በጣም አስቦ ነበረ። በሰላሟ ነው ግን ይህን ያህል የተኛቸው በማለት እንዲሁም ደግሞ እኔ የምለው ጥያቄ የፈጠረብኝ ነገር በአንድ ታይም ውስጥ እንዴት ልንሰበሰብ ቻልን? በማለት እንግዲህ ዳዊት ጥያቄ ያቀርብላቸዋል ለሂሩትና ለሳሚ። እና ሂሩት እንግዲህ፣ እኔ ደብረ ዘይት ድረስ አብሬያት ሂጄ ነበረ፣ ምክንያቱም የተደወለላት ስልክ ትክክለኛ እንዳልሆነ አቅ ስለነበረ እየተከተልኳት ሂጄ ነበር። ተኋላ ተኋላ ስትልም እንግዲህ መልስ ሰታለች ማለት ነው። ዳዊትም እንግዲህ ሂሩት በምታደርገው ነገር ላይ አጥብቆ ይቃወማታል። እንዲሁም ሳሚ ማለት ነው። ሳሚ አንተስ ምን ልታደርግ ነበር? እንግዲህ በአንድ ታይም ውስጥ የተገናኘ ነው እውጭ በማለት ጥያቄውን ወደ ሳሚ ያዞረዋል። ሳሚም እንግዲህ ጓደኛ የደውሎልኝ እሱን እያናገርኩኝ ነበር፣ እሱን ለማግኘት ወጣ ብዬ ነበረ። በዚህ አጋጣሚ ነው የተገናኘ ነው በማለት እንግዲህ ይናገራል። ሁሉም እንግዲህ የራሳቸውን መልስ አስቀምጦ ሰጥተዋል። ነገር ግን ዳዊት የሳሚን መልስ የአንተን እንኳን አላመንኩበትም ብሎታል። ሄሩትንም እጅግ በጣም አርፎ እየተቆጧት ነው አንቺ ዲሽን አንሺ ከዚህ ነገር ውስጥ እያሉም እንግዲህ ሁለቱም ተቀባብለው ሲቆጧትም ነበረ። እናንተ እንኳን ሁለታችሁ አንድ ላይ መቀመጥ አልነበራችሁም አልነበረባችሁም በማለትም እንግዲህ ከአጠገባቸውም ተነስታ ስትሄድ እኔ ሰውን ለማዳን ሰውን ለመርዳት ደርሻለሁ ልጅ አይደለሁም ስትልም ነበረ ሄሮት ማለት ነው። እናም እንግዲህ ህይወትም እንግዲህ ተነስታ ነጥታ ነበረ። እኔ ማመን አቅቶኛል የሆንኩትንና የተፈጠረውን ነገር ለራሱ ማስታወስ አልቻልኩም እያለሽ ነበረ። የአገቶሽን ግን ሊያግቱሽ ሙከራ ያደረግ ያደረጉብሽን ሰዎች ግን አይተሻቸዋል ሲሉም ጠይቀዋታል። እንዴት ብዬ አያቸዋለሁ ከኋላዬ እኮ ነው መተው የያዙኝ ስትልም ነበረ ህይወት ማለት ነው። እናም እንግዲህ እንደዛ እያወሩ ያለ አጋቿ ሳሮን ወደ ቤት ትመጣለች። እሷም እንግዲህ አልፋቸው ወደ ክላሷ ስትገባ ሳሚ ይጠራጠራታልና ተከትሏት እንግዲህ ወደ ክላስ ይገባል። እናም እንግዲህ የት ይደሽ ነው፣ ወዴት ይደሽ ነበር ብሎም ሲጠይቃት ነበረ። ጽናት እገታ ጽናት ልትታገት ነበረ እና እንግዲህ አንቺ ደግሞ ጽናት የታገተችበት አካባቢ ድረስ ነበርሽ። ከዛ በኋላ ተሰወርሽብኝ። ወደት እንደገባሽ ወደት እንደርሻ ግን እውነቱን ተናገሪ እጅሽ አለበት የህይወት መታገት ውስጥ በማለትም እንግዲህ ሳሚ ሲጠይቃት ነበረ። ሳሮንም እንግዲህ እኔ እኮ ይኸው አሁን እኮ ልትታገስ ነበር የሚባለውንም ነገር ከአንተ ሰማሁኝ፣ በማለት እንግዲህ አይኔን ግንባር ያደርገው እያለች ለእነሱ መልካም መልካሙን ነገር ታወራለች። እሷ ግን መጥፎ ስራ ነው የምትሰራው በህይወት ላይ ማለት ነው። ሁሉም ያውቋታል፣ ግን እጅ መስጠት አትፈልግም ሳሮን ማለት ነው። እናም እንግዲህ ህይወትን ጠምዳ ይዛታለች። እናም እንግዲህ ህይወት ወደ ስራ ገብታ ሳለች እንግዲህ ኩሽና እንደ ሽንኩርት ነገር ለመክተፍ አቀራርባም ነበረ። በዛ መሀል እንግዲህ ሳሮን አጠገቧት ሄድና አንቺም ውጫ ለምን መጣሽ እዚህ ብላ ስትናገራትም ነበረ። በኔ እጅ መሞት ትፈልጋለሽ እንዴ ስትላት፣ እኔም መሞት አልፈልግም አንቺም አትገድኝም፣ እልቁንስ የምትወጁውን ቡና ላፍላልሽ ስትልም ሳሮን በመጥፎ መንገድ ስትመጣ ህይወት ግን በመልካም መንገድ ትመልሳታለች። ነገር ግን ሳሮን በጣም መርዟን ነው የምትረጭባት። ህይወት ደግሞ እጅጉን በጣም መልካምነትን ተላብሳ የመልካም ልቦችን ንግግር ነው የምታናግራት። እና ህይወት እንግዲህ ሳሮን ጤነኛ አይደለችም፣ ጤና ያላት አይመስለኝም። እናም እንግዲህ ለጤናዋ መጣር አለብን ስትልም ታወራለች። አሁን ላይ ሳሮን የሚያዩዋት እንደ ጤነኛ ሳይሆን እንደ በሽተኛ ነገር ነው። ቤተሰብ በሙሉ በጤናዋ አይደለም እያሉ ነው የሚያዩት። በጤናዋ ነው ምንም አልሆነችም የምትለው ሂሩት ብቻ ነች። ሳሮን ወንጀለኛ ነች። የእሷን ወንጀል እንግዲህ ለማጋለጥ ነው እየጣረች ያለችው ማለት ነው እየተከታተለች ያለችው ምርመራዋን እያደረገች ያለችው ሂሩት ማለት ነው። ያንን ነገር ግን ወንድምየው አጥብቆ እየተቆጣት ነው። እናም እንግዲህ በዛ መሀል እንግዲህ እኔ ማ አንቺን ቡና አልጠጣም የአንቺን አንቺን ሙያ ያለሽ ካልኩኝ ሙያ ያለችውን ሰዎች እንግዲህ ሰደብኩ እንደማለት ነው ስትልም ነበር። እናም እንግዲህ በነገራችን ላይ ህይወት ምንም አልመሰላት እንደምትናገረው ንግግር ማለት ነው። እናም ሂድና ልብስ ጠቢ ምናምን ስትላት ነበር። የሚታጠብ ልብስ የለም አጣጥቤ አስተካክዬ እጨርሻለሁ ስትላትም ነበር። ትእዛዝ ነው ደግመሽ ታጥቢዋለች ስትላትም ነበረ። እሺን ያለቻት እንግዲህ ህይወት እሺ መልካምነትን፣ ደግነትን ህይወት እንግዲህ መልካምነትን ደግነትን ቸርነትን ቅንነትን እንግዲህ ታስተምረናለች ማለት ነው። ሳሮን ደግሞ የክፋትን ጥግ ነው እንግዲህ እያስተማረችን እናያየን ያለ ነው። በጣም የሚገርምና አስተማሪ ብዙ ነገሮችን የምናገናዘብበት የህይወት መንገድ ድራማ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ፣ ቤተሰብ ማለት ነው። እናም እንግዲህ በእንደዚህ እንዳለ ለሂሩትን እንግዲህ ህይወት ስጠይቃን ነበር። እባካችሁ ስለ ልጄ ታውቃላችሁ እኮ ግን ለምንድን ነው የምትደብቁኝ? እያለችም እንግዲህ ስትጣላትም ነበረ። በዛ አጋጣሚ እንግዲህ ሂሩት ስልክ ተደውሎላት ትወጣለች ማለት ነው። እዛ የሂሩት ስልክ ላይም ደግሞ የህይወት የልጇን ፎቶ ታያለች። እናንተማ አውቃችሁ ነው የምትደብቁኝ እኔን እያለች እንግዲህ ሂሩትን ስታናግራል ነበር። ሂሩትም አርፈሽ ተቀመጪ እና ለህይወትሽ አደጋ ነው ሁሉም ነገር ስትላትን ቆይ እኔ ጥላት አለኝ እንዴ ስትልም ነበረ። ህይወት ማለት ነው አዎ አንቺ ጥላት አለሽ እና ራስሽን ጠብቂ በማለትም ብድግትልና ከቤት ትወጣለች። ከቤት ስትወጣ እንግዲህ ህይወትም እንግዲህ ለዳዊት ትደውልና ተከተላት ሂሩትን ተደውሎላት ወጣች በማለት ሂሩትን እንግዲህ ዳዊት ወንድሟ ሲከታተላትም ነበረ። እናም እንግዲህ መንገድ ላይ ነካ አድርጎ በእጁ ያስደነግጥ አስደነግጥ ከኝ እኮ ወንድም በማለት እሷን ያስመልስን ዳዊትም እንግዲህ ሂወትን በጣም ይቆጣትና አንቺ ልጅ ግን የሚነግሩሽን ነገር አትሰሚም እንዴ? በማለት እንግዲህ እሱ ይመልሳትና እሷ የምትሄድበትን ቦታ የጠይቃትና እኔ ነኝ የሚሄደው በአንቺ ፈንታ ሲላትም ነበር። የባለፈው ቦታ ነው በማለት እንግዲህ እሷም ትሸውደዋለች ማለት ነው። ስልክ እየደወለች እያወራች ነበረ በዛ አጋጣሚ እንግዲህ ስለ ህይወት ቤተሰቦችም እንግዲህ ሲጠይቃት ነበረ። እናም እንግዲህ አካባቢውን ስትነግረው ዳዊትም እንደ ይህ እኮ እኛ አካባቢ እነማየ አካባቢ እኮ ነው እኛ ቤት አካባቢ። ስለዚህ ማየ የህይወትን ቤተሰቦች ታውቃቸዋለች ማለት ነው ሲላትም ነበረ ለሂሩት ማለት ነው። ሂሩትም እንግዲህ የሌላ ሰው ስም ቀያይራ ቀያይራ ብቻ ነዳዊት ትነግረዋለች። ምክንያቱም አሁን ላይ ሂሩት ማንነቷ እንዲታወቅ አትፈልግም። ሂሩት የነዳዊት እህት እንጂ ሌላ ባዕድ አንድ ሆነች ማሳወቅ አትፈልግም። እናም እንግዲህ እነ ዳዊት እንግዲህ ህይወት እህታቸው ነች፣ ሳሮንም ታሰቃያታለች። ግን በሌላ በኩል ደግሞ ሳሚ ደግሞ እንግዲህ ከህይወት ወልዷል። እንደገና ደግሞ ሳሮንንም የሳሮን ባለቤትም ነው። ብቻ ግን ውስብስብ ያለ ነገር ነው እንግዲህ ይሄን ነገር እንደው ወደፊት ተገልጦ እንግዲህ ለማየት ያብቀን። ምርትና ግርዱ ነው የሚባለው አይደለ? ውድና የተከበራችሁ ቤተሰብ እንግዲህ የዛሬው የክፍል ሰላሳ ሰባት የህይወት መንገድ ይሄን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ቸር ሰንብቱ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ እንግዲህ አይረሳ ማለት ነው። ውድና የተከበራችሁ ቤተሰብ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።